የኢትዮጵያን የከተሜነት ታሪክ የሚመጥን የከተማ ልማት እንዲኖር መንግሥት ትኩረት መስጠቱን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ባለፉት ቀናት በሰመራ ሎጊያ ከተማ ሲካሄድ የሰነበተው የከተሞች ፎረም የማጠቃለያ ፕሮግራም ተካሂዷል። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ባልደረባችን ተመስገን እንዳደርጎት በቀጥታ መስመራችን ላይ ይገኛል። ከእሱ ጋር ቆይታ የምናደርግ ይሆናል። ተመስገን እንደምን ዋልሃል? የማጠቃለያ መርሃ ግብሩ ምን ይመስላል? ያሉህን መረጃዎች አጋራ። አመሰግናለሁ። ጀምሮ ሲካሄድ የሰነበተው የከተሞች ፎረም ዛሬ ላይ 10ኛ ህዳር 10 ዛሬ አራተኛ አምስተኛ ቀኑ ላይ ነው የሚገኘው። እንግዲህ በዚህ በከተሞች ፎረም ከ143 ከተሞች ተሳትፈውበታል። ከ7000 በላይ የኤግዚቢሽን አቅራቢዎች ደግሞ ከተለያዩ የሀገሪቱ ኮርነር ተሰባስበው ኤግዚቢሽናቸውን በከተሞቻቸው አካባቢ ያሉ ጸጋዎችና አጠቃላይ የኢንዱስትሪና የማህበራዊ እንዲሁም የቱሪዝም ጉዳዮችን ከሌሎች ከተሞች ጋር እርስ በርስ ግንኙነት ሲያደርጉበትና ራሳቸውን ለሌላው ሲያስተዋውቁበት የሰነበቱበት መድረክ እንደሆነ ይታወቃል። በዛሬው ዕለት ዛሬ ጠዋት ላይ ማለት ነው የማጠቃለያ ፕሮግራም ተካሄዷል። የኢፌድሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት ነው እንግዲህ የማጠቃለያ ፕሮግራሙ የተካሄደው የቀጣይ አመት ከሁለት ዓመት በኋላ የሚዘጋጀው የከተሞች ፎረም አዘጋጅ ከተማን በመምረጥና በተሳትፏቸው ደግሞ የተሻሉ የነበሩ ከተማዎችን በመምረጥ ነው። እንግዲህ አጠቃላይ ፕሮግራሙ በዛሬ ጠዋት ላይ ማጠቃለያ ፕሮግራም የተካሄደው ማለት ነው። እንግዲህ በስነ ስርአቱ ላይ የክልል የፌዴራልና የክልል ከፍተኛ ስራ ኃላፊዎች መልእክታቸውን አስተላልፈዋል። ኤፊድሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ንግግር አድርገዋል። በዚህ ስነ ስርአት ላይ ማለት ነው እንግዲህ ከተሞች የእድገት ማዕከል እየሆኑ መምጣታቸውን አነስተዋል። በተለይ ደግሞ በኢትዮጵያ ያለውን የከተሜነት ቁጥር መስፋፋት ጋር ተያይዞ የከተማውን ማህበረሰብ ነዋሪ እና ከተማን ማዘመን ላይ በትኩረት መሰራት እንዳለበት አነስተዋል። በተለይ አራት ነጥቦች ላይ አራት ነጥቦች ላይ በትኩረት ጉዳዮችን ትኩረት ሰጥተው ያነሱበት ጉዳይ ያለ አንደኛ የቤት በከተሞች አካባቢ ያለውን የመኖሪያ ቤት እጥረት ለመቅረፍ መንግስት እየሰራ ስለመሆኑ አነስተዋል እንግዲህ ሁሉም በከተማ ያለ ነዋሪ በከተሞች ያሉ ነዋሪዎች የመኖሪያ ቦታ እንዲያገኙ ማድረግ እንዲሁም ደግሞ በከተማ ያለ ነዋሪ በዝቅተኛ ኪራይ የሚኖርበትን የቤት ግንባታን መንግስት ትኩረት ሰጥቶ የሰራበት እንደሆነ አነስተዋል። እንዲሁም እንግዲህ ከተሞች እየተስፋፉ በመጡ ቁጥር አካባቢውን ከተሞችን ጽዱና ውብ ማድረግ እንደሚገባ ተናግረዋል። በተለይ እንግዲህ ከረዘም ላሉ ዓመታት በርከት ያሉ ከተሞች ላይ የከተማ ውበትና ጽዳት ያናህል የሚነሳ ጉዳይ አልነበረም። አሁን ግን የኮሪደር ልማት ከመጣ በኋላ ከተሞችን ውብ እንደዚሁም ጽዱ ማድረግ እንደተቻለ ነው እንግዲህ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የተናገሩት ማለት ነው። እንግዲህ ከተሞች በዓለም አቀፍ ሁኔታም እንደምንመለከተው ከተሞች በራሳቸው የቱሪስት መዳረሻ እየሆኑ መጥቷል። ኢትዮጵያም በኢትዮጵያም ያሉ ከተሞችን ሃይማኖትና ባህላዊ ትውፊቶችን በማዘመን በመንከባከብና በአግባቡ በመያዝ የቱሪስት መዳረሻ ማድረግ እንደሚገባ አንስቷል። እንግዲህ ከተሞች ላይ ከፍተኛ ቁጥር ያለው የሰው ኃይል እንደመኖሩ መጠን ደግሞ በከተሞች ያሉ ነዋሪዎች ስራ መስራት እንዲችሉ የስራ ድል መፍጠር ላይም በመስራት እንደሚገባ አንስተዋል። በተለይ የዚህ የአምስት ሚሊዮን ኮደርስን በደንብ አግባቡ በመተግበር ወጣቶች ለሀገር ውስጥ የሆነ ለዓለም አቀፍ ስራዎች ዝግጁ እንዲሆኑ ማድረግ እንደሚገባ ነው እንግዲህ ያነሱት በዚህ ንግግር ላይ በዚህ የማጠቃለያ ፕሮግራም ላይ የአፋር ክልል ሰመስተዳድር አወል አርባ የከተማና መሰረተ ልማት ሚኒስትር ጫልቱሳኒን ጨምሮ መልእክት አስተላልፈዋል። ሀጂ አወል አርባ እንግዲህ የዚህ የከተሞች ፎረም ከተሞች አንዱ ከሌላው ልምድ የተለዋወጠበት እንደነበር አንስተዋል። በደረው ጫልቱ ሳኒ የከተማና መሰረተ ልማት ሚኒስትሯ ደግሞ ከተሞች እንግዲህ የእድገት ማዕከል እየሆኑ መጥተዋል። እነዚህን የበለጠ ማዘመን ላይ የመሬት አጠቃቀምን ማሻሻል ላይ ፕላንና ከተማን በፕላን መምራት ላይ በደንብ በቀጣይ የሚተገበሩ ስራዎች ናቸው። አሁንም እንደተጀመሩ ነው የተናገሩት ማለት ነው። እንግዲህ የአስረኛው የከተሞች ፎረም ዛሬ ማጠቃለያ ስነስርዓት ተካሂዷል። ከሁለት ዓመት በኋላ ደግሞ የቤንሻንጉል ጉሙዝ ክልል ዋና ከተማ ሶሳ የከተሞች ፎረምን እንደምታስተናግድ ዛሬ በማጠቃለያ ስነስርዓቱ ታውቋል። በምሽት በዝርዝር ዜና ዘገባ እንመለሳለን። አሁን ያለ መረጃ ይሄን ይመስላል። ከሰመራ ላደረስከ መረጃ እናመሰግናለን። መልካም ጊዜ ይሆንልን።